ማህሌት ምሳሌን ሴት አደርጋ ልትገላት ስትር ብሩክና መድልብ ደርሰው እንግዲህ አድነዋታል ማለት ነው። ማህሌትም አልቆላት አለውን ተጠፍጥፋለች ማለት ነው። እንግዲህ ብሩክና መድልብ ቀጥቅጠዋታል ማለት ነው። አሁን ደግሞ መቀረሽ አልገድላት ብለሽ ነበር በፊት አልሞታለችሽ አሁን ደግሞ ልጨርሻት መጣሽ ብለው እንግዲህ ቀጥቅጠዋታል ማለት ነው። ዝናና መድልብም ተፋጠዋል። እንግዲህ ጉሮሮውን መንቁርሱን ተይዞ እንግዲህ ዝና ወደ ማህሌት ተጨምሯል። ከማህሌት ጋር አብሮ ታግቶ ነው የሚገኘው ዝና። ብሩክም እንግዲህ ድንገት ልጁን ሲጣርጋለት ገላት ስትል ደርሷል ማለት ነው። ብዙ አዳዲስ ነገሮች ተፈጥረዋል። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? እግዚአብሔር ይመስገን። ፕሊስ ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ምሳሌ ክፍል ሰማንያ ወደ እናንተ ይዤላችሁ ወጥቻለሁ። በጣም የሚገራርሙ ሁኔታዎች ነው የተፈጠሩት። እንግዲህ ምሳሌን ሲጣ አድርጋ ለመግደል ማህሌት እያታለለች ነይ እጄን ፍቺኝ፣ ነይ ግሬን ፍቺኝ እያለች እንግዲህ እያታለለች ሴት አድርጋ ልትገላት ነው የነበረ ማለት ነው። መድልብም እንግዲህ ዝናን እያፋጠጠ ወንድም ኔት ነው ያደረከው፣ ወንድም ኔት ነው እያለ እያፈጣት እና ና ሴጥ አድርጎት እያለ እንግዲህ ሁሉንም ነገር እናገራለው ብሎ እንግዲህ ወደ ማህሌት ተጨምሯል ማለት ነው። አቶ ዝና እንግዲህ አልቆለታል። አሁን በመድለብ እጁ ነው እየተማጸንና እየለመነ ነው የሚገኘው። ማህሌት በነገራችን ላይ ከዛ ወደዛ ቤት ስትሄድ መታገቷን አታውቅም። የተጠበቀላትን ያልጠበቀችው ነገር ነው የገጠማት። ወደዛ ቤት ስትሄድ ዋነኛ ታርጌቷ ምሳሌን መግደል ነበረ። ምክንያቱም ትልቁ ተልእኳ ምሳሌን መግደል አለብሽ ቤቱን መውረስ አለብሽ፣ ብሩ ከዚህ በኋላ ተመልሶ አይመጣም ብሏት ነበረ። ከዚህ በፊት ዝና እሱን ስላሰበች አሁን ስታየት ገና ስታየት ራሱ ደሟ ይፈላል። ምሳሌን ስታየት ደሟ ይፈላል ማለት ነው። እንግዲህ ምሳሌ ምንድን ነው ያደረገችው? ከዛ ቤት እንደታገተች አላወቀችም። እንዳታይ ተብላ ነበረ። ማህሌትም ወደዛ ቤት ስትሄድ እንግዲህ ምሳሌን አንድ ክፍል አስገብተች፣ ማህሌትም እንዳታገኛት እኛም ከብርንን ቶሎ እንደርስልሻለን፣ ስለዚህ እያወራሽ አዘናጊያት ብለዋት ነበረ ቅድስትን። ቅድስትም ያነኑ ነበር ያደረገችው ማለት ነው። እንግዲህ ማህሌት አረ ቅድስት፣ የውሃ ስጭኝ ቅድስት፣ ተባክሽ ናይ ቅድስት እያለች ስትጠራ እንግዲህ ምሳሌ ቆየ እማዬን ስም፣ እማዬ ስጠራ ሰማሁ ልበል፣ እማዬ መታለች እንዴ፣ እማዬ እዚህ ቤትናት እንዴ ስትል አይ ጆሮች ነው እማዬ አይደለችም። ጆሮች ነው ማለት። እማዬ የምትላት ማህሌትን ነው። ከዚህ በፊት እማዬ እያለች ነበረ የምጠላት። ነገር ግን ማህሊት ደግሞ ማየ የሚለው ስም ማይገባት ምክንያትም ምክንያቱም አውሬነች ምሳሌ ለመግደል ስትመድርዛት ብዙ ነገር ስታረጋት ለመግደል ስትጥር የነበረች ሴትዮ ናት። ከዚህ በፊት ማህሌት ምን ብላለች? ያቺ አይጥ ልጅቷ እኮ የድመት ነፍስ ነው ያላት። ብዙ ጊዜ ልገላት ሞክሬ ነበረ፣ ግን አልቻልኩም። ታዲያ አሁን ከቤት ከወጣ በኋላ እንዴት አድርጌ ነው መገላት ብላለች። ዝና ምን ብሏታል? የድመት ነፍስ የሚባል ነገር የለም። ሰው ሰው ነው። መግደል ካለብሽ ትገያታለሽ፣ ቤቱንም ተወርሻለሽ። ምክንያቱም ቤቱ በማን ስም ነው ካለን፣ በምሳሌ ስም ነው። ስለዚህ ብሩክ አይመጣም። በምሳሌ ስም የሆነው ቤቱ ደግሞ፣ አንቺ ከገደልሻት ወራሽ አንቺ ትሆኛለሽ። ምክንያቱም አንቺ ሚስት ነሽ። ሲነግሩ ስሚ አንቺ ድንጋይ ራስ ብሏት ነበረ ማለት ነው። ያንኑ ለመተግበር እንግዲህ ለገንዘብ ስትስገበገብ ምሳሌም ስትጨው ከዛ ስትጣራ ምንድን ነው ብላ ከቅድስት ጋር ተኝታ ነበረ። ቅድስትም ቶሎ እንግዲህ ደክሞኛል እንተኛ ብላ መተኛት ስትፈልግ እንግዲህ ምሳሌም አይን አይኗን እያየች ፊቷን ስትዳብሳት፣ አይኗን ስትዳብሳት አልነቃለቻትና ማህሌት ስትጣራ እንግዲህ ወደ ማህሌት ክላስ መሄድ ትጀምራለች ማለት ነው። መድልብ እንግዲህ ዝናን ሲጥ አድርጎ ወንድሜን የት ነው ያደረከው? ወንድሜን ምንድነው ያደረከው? ከነዛ ከነ ካሌ ሞስ ይሳ ጋርስ ምንድነው ያለ ቅርበት? እነሱስ ከየት ነው እንድታስ እሱን ያስተዋወቅከው? ለምንድን ነው ለምንድነው ለምንድነው ወንድሜን በዚህ ልክ ወጥመድ ውስጥ የከተትከው? ልጁንስ እንዳያድን ያደረከው ለምንድን ነው? ወንጀል ስ የወንጀል ተባባሪ እንዲሆን ለምንፈልግ ወንድሜ ለመግደል ለመግደልና ለማጥፋት ፈለግ ብሎ እያፋጠጠው ነው የሚገኝ። ዝናም እኔ ስለ ወንድምህ የማውቀው ምንም ነገር የለኝም። ስለ ወንድምህ አላውቅም። እንግዲህ ፈርቶ ሸሽቶ ከሀገር ጠፍቶ ሊሆን ይችላል። ምክንያቱም እኔ እነሱ ጋር አላስተዋወቅኩትም። እኔ እነሱ ጋርም በምንም አይነት ግንኙነት የለኝም። አይመለከተኝም።

ዝናም በበኩሉ እኔ በራሱ ጊዜ እንጂ እኔ ማውቀው ነገር የለም፣ እነሱንም ራሱ ፈልጎ ሂዶ ጠየቃቸው ሂዶ ለመናቸው እንጂ እኔ ስለ ዝና ምንም ማለትም ስለ ብሩክ ምንም አላውቅም ሲል ተደምጧል ማለት ነው። ሳትወድ በግድህ ትናገራለህ ብሏል ማለት ነው መድርም ዝና ማህሌት በመጥፋቷ በጣም እየተጨነቀ እየተጠበበ ነበረ። እንግዲህ ኤፍራታ ጋር ደውሎ ኤፍራታ አልመጣችም አሁንም ድረስ አልደወለችም ሲላት፣ እሷም ስልክ አልሰራልኝም፣ አልመጣችም እና ከነ ብሩክ ቤት ሄደን እንጠይቅ ስትለው እሱም ከነ ብሩክ ቤት አንቺ ቆይ እንዴት ነው እስከዚህ ድረስ ቅርበታችሁ ያላችሁ ነገር ከዚህ ሰውዬ ጋር ምንድን ነው? ከመድልብ ጋር ያላችሁ ነገር ምንድን ነው? መድልብ አግቷት ሊሆን ይችላል ብሏታል ማለት ነው። እሷ መድልብ አላገታትም ምክንያቱም በዛ ሰዓት እኔ መድልበን አግኝቼው ነበረ ብለዋለች ማለት ነው። ለምን ነበር ያገኘችው? አንቺ ነሽ አይደለ ስለ መድልብ መረጃ አለ ማህሌት የምትሰጫት ሲላት፣ አዎ ብላለች ማለት ነው። ስለዚህ ትደዋወላላችሁ ይደውልልሻል ማለት ነው ሲላት፣ አረበ ጭራሽ፣ አረ በፍጹም ብላለች ማለት ነው። ከዋሸሺ ግን ይሄውልሽ፣ አለቀልሽ ብለዋታል ማለት ነው። እንግዲህ ኤፍራታን በጣም ፈርታለች። ምክንያቱም ዝና ሴት አድርጎ ይገለኛል አንድ ቀን ያጠፋኛል ብላ ነው የምታስበው። ነገር ግን ገንዘብ ልስጥሽ ካላት ግን አንድ ሁለት ሳትል ነው የምትነግረው እያንዳንዱን ነገር። ከዚህ በፊት እንግዲህ መድልብ ሲያደርግ የነበረውን እያንዳንዱን ነገር ገንዘብ ልስጥሽ ቢላት አይኗን ሳታሽ፣ ምንም ሳታቅማማ ታደርገዋለች። ምክንያቱም ለገንዘብ ብላ እህቷን ራሷ አሳልፋ የምሰጥ ጀግና ሴት ናት። ስለዚህ ምንም ይሁን ምን አሳልፋ ነው የምሰጣት ማለት ነው። ምን ብለዋለች? እንዲያውም ከዛ ይልቅም ኤፍራታ ወንድ አፍቅራ ተከትላ ሄዳ ሊሆን ይችላል ብላለች ማለት ነው። ያስበላል። አሁን አሁን ጥሩ ነገር ገና በህይወት ጥሩ ነገር ሰራሽ፣ እንደሱ ይሻላታል። ካለዛ አጠፋታለሁ፣ አጠፋታለሁ ብሏል ማለት ነው። ምክንያቱም ደግሞ ዝና ብዙ መረጃ እንደምታውቅ ያውቃል ማህሌትን። ለዛም ነው ብሩክ ብሩክ እንዲመለስም ያደረገው በዛ ምክንያት ነው ማለት ነው። ዝና ብሩክ እንዲመለስ ወደ ቤቱ እንዲመጣ ልጁን እንግዲህ ሲጣርጋ ልትገላት ስትል ድንገት ብሩክ የደረሰው፣ አንደኛ መረጃ ሁሉ እንዲወጣበት አልፈለገም። መረጃ እያንዳንዱ መረጃ መድልብ እንግዲህ ሁሉን ነገር ስለ ዝና እያንዳንዱ ነገር ያውቃል። ማህሌት ከነገረችው ነገር አንጻር ብዙ መረጃዎችን ነግረዋለች። ከዛ ሲቀጥል ደግሞ ዝናን ፍጥርቅ አድርጎ እያወጣጣው ነበረ። እንግዲህ መትቶታል፣ ደብድቦታል። በዛ ላይ ደግሞ ብዙ ነገሮችን እንደሚያቅም ሲነግረው ዝና ፈርቷል ማለት ነው። ከእኔ ራስ ውረዱ እኔ ምንም አላቅም ስለ ብሩክ፣ ብሩክን የሚያውቁት ደግሞ እነዛ ናቸው ብሏል ማለት ነው። ማለትም ካሌ ሞቴሳ እራሱ ነው ፈልጎ ያገኛቸው፣ እኔ ምንም አላገናኘሁትም ነገር ግን ላግዛችሁ እችላለሁ ብሏል ማለት ነው። ይህም ያግዛቸው ደግሞ በምንድን ነው ካልን የወንጀል ተባባሪዎችን ደውሎ ብሩክን እንዲፈቱት በማድረግ ማለት ነው። እሱን በሚያናዝዝበት ሰዓት እንግዲህ መድለብ እሱን እያናዘዘ እና እያናገረው እያለ ማህሌት ምን አድርጋለች? ቅድስትን እየተማጸነቻት እና እየለመነቻት ነበረ። ቅድስት ምግብ እያበላሻት፣ እባክሽ፣ እባክሽ፣ ቅድስትዬ በእናትሽ ልለምንሽ፣ እግሬን ፍቺልኝ፣ በቢላ ፍቺልኝ እያለቻት በቢላ ከከፈትኩልሽ በኋላስ ከፈታውሽ በኋላስ ምን ልታደርጊ ነው? ምን ልታደርጊ እሺ? ስልኬን አምጪልኝ ስትላት፣ ስልክሽን ባመጣልሽ፣ ለዝና ልደውይ፣ ለዝና ከዚህ የታገጥኩ የታገትኩኝ ናው፣ ከዛ ደግሞ ዝና መቶ ሊወስድሽ እያለቻት ነበረ። እሷም ማህሌት ምን ብላለች? በእጅ በልተሽ ጠተሽ፣ ዛሬ እንደዚህ ትሆኛለሽ በእኔ ስትላት፣ አረ እትዬ፣ እትዬ አሁንም እኮ እትዬ እያልኩ ነው መጠራሽ አንቺ ነሽ እንጂ እኔ ምንም አላደረግኩሽም። በእጅሽ በልቼ ጠጥቻለሁ፣ ግን ያንን ያደረግሽን ሁሉ መቼ ማረሳውን ብላታለሽ። ምን አደርጋለች? ከዚህ በፊት ካለን ማህሌት መርዝ መርዝ እንድትመረዝ፣ በዛ ላይ ደግሞ በጩቤ እንድትወጋ በጣም ብዙ ነገር አድርጋታለች። ቅድስትን ግን ቅድስት በጣም ምስኪንና የዋህ ቤት ስለሆነች በባለፈው ምን ብላለች? አረ ዳጣ እሷንማ መደብደብ አለብኝ፣ መግደል አለብኝ ስትል መጎስ መን ብሏታል። ምንድን ነው ሰውን ለመግደል እንደዚህ መጣደፍ? ሲላት እሷም ማ ማህሌት ናት። ሰው እች ናት፣ ሰው አውሬ አውሬ ናት እንጂ ስትል አረ እባክሽ ቀስ እሷ እኮ ያለፈ ታሪኳ ነው። ያ ያለፈ ታሪኳ ነው። ሰው ደግሞ ባለፈ ታሪኳ አይወቀስም። አንድ ያልፏል እኮ ያን በቃ ታያት እያለች ነበር ቅድስት ማለት ነው። ምክንያቱም ቅድስት በጣም የዋህ ትሑት ሰው አክባሪ፣ በቃ ያለፈውን ነገር መርሳት የምትፈልግ ናት እና እያታለለቻት ነበረ። ነገር ግን ቅድስት ልትታለልላት አልቻለችም። ይሄን ያህል ጅራ ለድረግሽኝ እንዲህ ብላለች። እንደ ጅል ነበር ያየሻት። ፈትታት ከዛ ደግሞ ጭራሽ የምትፈልገውን ሁሉ ነገር አደርጋ ልትሄድ ነበረ ሀሳቧ ማለት ነው። ያው መድለብ እንደሌለ ታውቅ ነበረ፣ ብሩክም አልመጣም ነበረ። ለዛ ደግሞ የምትፈልገውን አሳክታ መሄድ ፈልጋ ነበረ። ነገር ግን አልቻለችም፣ በሰዓቱ አልቻለችም። ነገር ግን ቅድስት ደክሞኛል፣ መተኛት አለብኝ ብላ ወደ ምኝታ ክላስ እየገባች እያለ ምሳሌን የሚዛን ይነተኛማል ምሳሌ የኔ እንተኛ፣ እኔ እንቅልፌ መቷል ትላታለች። እሷም እሺ ብላ ከምሳሌ ጋር ወደ መኝታቸው ገብተው እንግዲህ መጀመሪያ ቅድስትን እንቅልፍ ይዟት ይሄዳል ማለት ነው። እንቅልፍ ይዟት ሄዶ ስትዳብሳት፣ አይኗን ስትዳብሳት፣ ፊቷን ስትዳብሳት፣ እንደዚሁም ጆሮዋን ስትዳብሳት ልትነቃ አልቻለችም ቅድስት። ስለዚህ ረብሷታል ማለት ነው ምሳሌ። ከዚህ በፊት ምሳሌ ምን ብላ ነበረ ማህሌት አረ ቅድስት አረ ቅድስት እባክሽ ነይ እባክሽ ፍችልኝ እባክሽ እርቦኛል፣ ስትል ምሳሌ ምንድን ነው እማዬ ናት ወይ ምጮ ምናም ብላ ነበረ። እሷም አይጀሮሽ ነው፣ አንዳንዴ ሰይጣንም እኮ ልክ እንደዚህ ነው። በቃ ማትፈልጊያቸው ሰዎች እንደዚህ ይመጡብሻል፣ ምናም ብላ አለባብሳን ለማለፍ ፈልጋ ነበረ ቅድስት ማለት ነው። ነገር ግን ምሳሌን ሰላም መስቷታል። ቆይ ማን ነው እዛ ያለው ግን የሆነት ማየናት እንዲ ማን ነው እያለች እያሰበች ነበረ ማለት ነው። ስለዚህ ቅድስት ተኝታ ነበረ። ማህሌትን በመሀል ትጣራለች። ቅድስት ቅድስት እያለች ስትጣራ እንግዲህ ምሳሌም ቀስ ብላ ማህሌት ተገተችበት። ክላስ ስትገባ እንግዲህ ምሳሌዬ፣ የእኔ ውድ ናፍቀሽኛል፣ ቅፊ እያለች እንግዲህ ማስመሰሏን ቀጥላለች ማለት ነው። ማህሌት እንግዲህ ምሳሌም ፈርታ ቆይ ምን አድርገሽ ነው? ምን ሆነሽ ነው እዚህ ያለሽው? ለምንድን ነው እንደዚህ ያደረጉሽ? ስትላት ያናጎትሽ ነው ዝም ብሎ ነው እዚህ ያመጣኝ። ነይ፣ እኔ የምልሽ አባትሽ የት እንዳላውቃለሁ? ስተ እንዴ፣ አባዬ እኮ የትም አይደለም ያለው አባዬ እኮ ያለው በፊት ከሄድንበት ሀገር ሄዶ ነው የሆነ እቃ ረስቶ ነው ትላታለሽ። በጭራሽ ዋሽተውሻል፣ እንደዛ አይደለም ጠፍቶ ነው። ስለዚህ ነይና ፍቼና ሁሉን ነገር ልነግርሽ ትላታለሽ። እንዴ እኔ ለምን ፈታሽ አለሁ። አጎት እኮ የለም ትላለች። አልናፈኩሽም ቅድስት። ምሳሌዬ አልናፈኩሽም ትላታለች። እሱማ ናፍቀሽኛል ብላ ሂዳ ሰላም ትላታለች። ሂዳ ትስማታለች ማለት ነው። እንግዲህ ማህሌት ወየ እንደምንም ብላ ትፈታለች ማለት ነው። የታሰረችውን እጇን እንደምንም ብላ ትፈታለች ቅድስት። ማለት ምሳሌ ለምናይ ወደዚህ አጠገቤ ቁጭ በይ፣ በጣም ናፍቀሽኛል። እንዴት እኮ እንደናፈቅሽኝ እንዴት እኮ እንደምወድሽ እያለች ተባብላታለች። ምሳሌም እንግዲህ ሕፃን ልጅ ስለሆነች ምንም አታቅም፣ የዋህ ልጅ ናት። ከዚህ በፊት በጣም ነበረ የምጠላት፣ አቶጂም አልናፈኩሽም፣ እያለች እያብላላ እያግባባቻት ነበረ። ከዛ ምሳሌም ወደ እሷ ጠጋ ስትል እንግዲህ አንገቷን እንቅ አድርጋት እያለ ቅድስት ትመጣለች። ቅድስት ወይኔ ምንድን ነው ለምንድን ነው ያየሻት ለምንድን ነው ያነሻት ምንድን ነው ያደረግሽው እያለች እንግዲህ አረባ ክሽትዬ እያለች መለመን ትጀምራለች በተራዋ ማለት ነው ቅድስት እሷም ነይ እግሬን ፍችልኝ እግሬን ካልፈታሽልኝ አንገቷን ሲጥ አድርጌ እገላታለሁ ነይ ፍችልኝና ከዚህ ዞር በይ ትላታለች ቢላምጭና እግሬን ፍችው ትላታለች እሷም በጭራሽ አልፈታም ወይኔ ወይኔ እያለች እየጮኸች እያለ ድንገት መድልብና ብሩክ መተው የጥፊ አጩለዋታል ማለት ነው። ድንገት ደርሰውላታል እንግዲህ ቅድስትን አድነዋታል። ቅድስትን ፈርታ እየተንቀጠቀጠች አባዬ አባቴ ምታህልኝ አባቴ መጣ እያለች እንግዲህ አባቷን ጥምጥም አድርጋ ታቅፈዋለች ማለት ነው። እንግዲህ ብሩክም በነገሩ በጣም ደንግጦ ነበረ። ልጅን ስንት አመት ሙሉ የለፋውባትን ስንት የተንከራተትኩባትን ወንጀሎችን የሰራሁባትን ልጅን ልትነጥቀኝ ነበረ በማለት እንግዲህ የጥፊ ጠፍ ጥፋዋታል። ዝናም እንግዲህ ብሩክም ጠፍ ጠፋዋታል ማለት ነው። በቀጣይ ክፍል ይጀላችሁ የምመጣ ነው የሚሆነው ዝናም ሲጥ ተደርጎ ወደ እንግዲህ ታግቷል፣ ወደ መወርወሪያው ወደ ጨለማ ተወርውሯል ማለት ነው። በቀጣይ ዝና የዝና ሁኔታ ምን ይሆናል? ማህሌትንስ ይለቋታል አይለቋትም? ዝና ሃጢያቶቹን ሁሉ ይናዘዛል የሚለውን ይዤላችሁ የሚመጣ ነው የሚሆነው። ፕሊስ ላይክ ማድረግ እንዳትረሱ። አመሰግናለሁ።